በዩኤቪ በስማርት ሴንሰርስ መዘጋጀት አለብን የሚል ውይይት ስናደርግና ስትራቴጂውን ስናይ ቀልድ የምንቀልድ ነበር ይመስለው። ብዙም ሳንቆይ ከጥቂት ጊዜ በኋላ ችግር ሲገጥመን እነዚያ በትልም መልክ ያስቀመጥናቸውን አዳዲስ የጦር አቅሞች አቅም አባዢ ቶሎች ለመታጠቅ በገዛ ገንዘባችን ያደረግነው ሙከራ አልተሳካም። ቀላል አልነበረ ለመግዛት ለራሱ ድሮን ገዝተን ለመታጠቅ የምንፈልገውን አይነት የምንፈልገውን ቅርጽ መግዛት እንዳንችል ሻጮችም፣ ሌሎችም ጫና አያሳድሩብን ነበር። በኋላ ተሳክቶልን ድሮን ገዝተን መታጠቅ ስንችል አጠቃቀሙ በፈለግነው ልክ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 ረደንደንት ኮሚኒኬሽን ሲስተም ያላቸው ናቸው። ላይን ኦፍ ሳይት ብቻ ሳይሆን ሳትላይት ይጠቀማሉ። ከዚያ በተጨማሪ እያንዳንዱ ድሮን አንታይ ድሮን አለ። አንታይ ድሮን ጃመር፣ የሚወድቁ ጃመሮች አይደሉ አንታይ ድሮን ጃመር ያለው ረንደንት ኮሚኒኬሽን ያለው መሆኑ፣ ሃይ አልቲትዩድ የሚበር መሆኑ ከኢትዮጵያ ወጥቶ ለሌሎች አገራት ማርኬት በሚሆኑበት ሰዓት በዝቅተኛ አልቲትዩድ ከፍተኛ ፈንክሽናሊቲ ያላቸው ዩኤቪዎች ስለሚሆኑ በጣም የሚመረጡ የሚፈለጉ ይሆናሉ።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 ተባብረን ኢትዮጵያን እናበልጽግ ማለት እፈልጋለሁ። እጅግ አድርጌ አመሰግናል።